ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ አለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍና ስትዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስ እና እሱ በጣም ቫይራል ሆኖ ነበር። ኤንስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው፣ የተናገረውን ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ፣ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ እሄዳለሁ። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና፣ እንደው ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት አስር ደቂቃ ብቻ ናት፣ አስቡት። ውይይቱ አስር ደቂቃ ናት። በአስር ደቂቃ ውስጥ ግን የፕሮቴስታንቲዝም ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀት ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ጣ በጣም ማለት ነው ከምታስቡት በላይ ሶሻል ሚዲያውን በአለም አቀፍ ደረጃ ተቆጣጠሩ። እና በቃ ያላነሰው የለም፣ ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም ግን ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ ክሊፍ ያ ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና እነ ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ ሶስተኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዚያ የሚባል ማለት ቫቲካን ቱ ላይ ነው ያሉት። እና ቫቲካን ስሪ ምናምን እያለ ጭራሽ ያወራል እና ሉተር ልክ እንደነሱ የሚያምን ይመስላቸዋል፣ ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆን እና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም። እና እግዚአብሔር ደግሞ ይህን ነገር በጣም ገለጠው እና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ሁለት ትምህርቶች ውስጥ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርጎ አይኗቸውን የጌታን ቤርሳን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያል ከሆነ ያለ እግዚአብሔር ማንም ይሄን ሊያደርጉ አይችልም እና ኤኒዌይዝ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድነው ያለው? ከዚህ ከሆነ ዩቱብ በኋላ ቅዱስ ቁርባን ላይ ያለ እምነት ምንም ሆነ ምን እንደ ካቶሊክ መመን፣ እንደ ፕሮቴስታንት መመን፣ እንደ ምን መመን በቃ እሱ አይደለም ዋናው ጉዳይ እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋና በቃ እንደው መስመሩ የትኛውን ይላል። የኢየሱስን አምላክነት አምናል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። እኔ ምናልባት አንድ ጤም ከሆነ እርግጠኛ አረርለውም ግን ኢቭን ስላሴ ነው እራሱ አልጠቀሰም በስላሴ አመንክ አላመንክ የሚለሆን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት የክሊፍ ኦቶሪቲ የክሊፍ ስልጣን የአንድ ፕሮፌሳን ስልጣን ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለህም ማለት። ለእሱ እየተናገርኩ ይመስላል እንደሚሰማኝ ነገር ለእሱ የለውም ለእናንተ እንድትሰሙ እና ይህ ስልጣን ያላት የጌታ ቤተክርስቲያናት የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት አዎ፣ ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ላለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እኒካልን ማለት ነው እና ቅዱስ ቁርባንን እንደፈለግ ተቀበል ለምሳሌ ጌታችን፣ አዎ እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስንም እምቢ ያልከ ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን፣ ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን፣ ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮስታንት የተናገረውን የሚቀበለው? ያኔ የፕሮስታንት ተከታይ እንጂ የኢየሱስ ተከታይ መሆኑ ይሄ በጣም አደገኛ ነው። ዋናው በየሱስ ስም ትምህርት የሚባል ነገር እሱ አደገኛ ነው። ዲያቆን ምህረት ሲታይ ራሱ ሚስኪን ነው፣ ደስ የሚል ሰው ነው። እግዚአብሔር ያበርተውና የምር እኔ በቃ ይሄ ነገር እንዴት ነው የእግዚአብሔር ስራ ነው ብዬ እንዳስብን ያደርገኝ ያደረገኝ ማለት ጥምቀት፣ ቅዱስ ቁርባን ምናምን፣ አሁን ልዩነታችን እንደሆነ ይታወቃል፣ የሚያው ግልጽ ነው። ግን በዚህ ደረጃ በተለይ ደግሞ ልዩነቱ መታወቁ አይደለም አንደኛ የስተት ትምህርት ውስጥ እንዳሉ ማሳያ ነው። ፕሮቴስታንቶች ማለት ነው ማለ ፕሮቴስታንቲዝም ስህተት እንደሆነ ሲቀጥል ግን ቤተክርስቲያናችን በአለም ደረጃ ደግሞ መጠራቷ ማለት በየቦታው ነው። በየቦታው ማለት ነው የተቀባበሉት ቪዲዮን እና ኦሪንታል ኦርቶዶክስ የኢትዮጵያ ኦርቶዶክስ ሲባል ነበር። እና እሱ በጣም ጸልይ ነው። ሁሌ ክርስቶስን ጌታ የሱስ በሚያውቀው ማለት ነው ጌታ የሱስ በሚያውቀው በቃ የሆነ ውስጥ የለ ት ወንድማችን ይህንን ጥቁር ለብሰ በወግ ብለህ ትመጣለህ። እሺ እና በጣም የማስበው ማለት ነው እንዳልኳቸው ክርስቶስ ለሚያውቀው የሆነ የኢትዮጵያ ክርስቲያን በአለም አቀፍ ደረጃ በደንብ በቃ ስሟን ቢጠራ ብትታወቅ ምናምን የለም። ብዙ ጊዜ ቴዎሎጂ ላይ ምናምን አሁን የኢትዮጵያ ቤተክርስቲያን እንደዚህ ምናምናም እየተባለ በቴዎሎጂ ከቴዎሎጂ ጋር ተያዙ ብዙ ያናህል ላይ በዓለም አቀፍ ደረጃ ሲሰጣት ሰው ምናል ማለት ፕሮቴስታንቱ አብዛኛው ፕሮቴስታንት ስለሆነ በውጩ ዓለም ምናምን ያው እሱ አለ ፕሮቴስታንት ሁሌም ይነሳል። ካቶሊክም ካቶሊክ ነው ያው ብዙዎቹ አሉ ኮፕቲክ ራሱ ኢስተር ኦርቶዶክስ ማ እንዳለ ሆኖ በኦሪንታል ኮፕቲክ ራሱ አሁን ኮፕቲኮች በየቦታው ስላሉ ኦሪንታል ኦርቶዶክስ ሲባል ያው የሚመጣለትም ሰው ኮፕቲክ ነው እና በጣም የሚሰራሉ እነሱ በውጩ ዓለምም ከግብፅ ውጭም በጣም ይሰራሉ። ኮርቶች በጣም የሚሰሩት እዚህ በአሜሪካን ሀገር፣ በአውስትራሊያ ምናምን ብቻ ብዙ እንደሚሰሩ ሰማለሁ። እና በዛ ምክንያት ይታወቃሉ በጣም እና በቃ የኢትዮጵያ ክርስቲያን የሆነ በቃ በሆነ የሚስ እሷ ብትታወቅ ምናምን አልነበር እና በቃ የዚ ይኛው ሰ በጣም በጣም ደስ ያለኝ ክርስቶስን የሚገርም ነበረ እና የእግዜር ጣት ያለበት ነው ብያ ያሰባሉ እና ውይይቱ ላይ ከተነሱ ነገሮች አንጻር ምናምን ይልማ አሉ ይመጣሉ። ይልማ ይመጣሉ እስከሚመጡ ድረስ ብለን ነው። እስቲ የውይይቱ ላይ ምናምን የተነሱ እሳቸው እስኪጀምሩ እኔ የተወሰነ ልዘንብር። የሰውን ጆሮ እናበላሸው ትንሽ። ከዛ በኋላ አንፈውሰው። ከባረርካቸው በኋላ ብቻቸውን ልታስቀምጣቸው ነው። እንደ ዘማሪ ነው። ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ሳልን ዝም ብዬ ደቅ ደቀ ያልኩትና ሁላችሁንም ሰላም ብያለሁ። ላይ መታችሁ ያላችሁ ውድ ክርስቲያኖች እንግዲህ እንኳን አደረሳችሁ ውሳና ነው ነገ ደስ የሚል በዓል ነው። አሁን ያልከው ነገር ባይ ዘ ዌይ ኢት ሜክስ ሴንስ፣ ይሄ ኤግዚር አለበት የሚለው ነገር አስር ደቂቃ በማይሞላ ቪዲዮ ላይክ ቫይራል ይወጣበት ሊትራሊ ማለት ነው። አሁን ኦልሞስት አስር አካባቢ የተለያዩ ዩቲዩብ ፔጆች ትላልቅ ዩቲብ ፔጆች ኦልሞስት ለቀ ውስጥ በአንድ ቀን ውስጥ መቶ ምናምን ሺህ መቶ ምናምን ሺህ ቪው አግኝቷል ላይክ ቪዲዮ ብቻ ማለት ነው። እና ይሄ እንዳልከው ላይክ የሚያሳየው ለምሳሌ አሁን ያው አኬ አፖሎጂቲክስ ላይም እንደምታውቀው ኢንተርናሽናል በሆነች ላይክ ባለም አቀፍ ደረጃ አፖሎጂቲክስ ስራውን ብትመለከት አለ አይደል ኦሪየንታል ቤተክርስቲያን ለምሳሌ በዚህ ደረጃ የሚወክላት እንዲህ የምትለው ገለሰብ የለ። በገለሰብ ደረጃ ያኔ ትዝ የሚል ከሆነ እነ እንትና እነ አገን ምናምን ነገር አገናልኩ ማን ነው ያ ሰብ? ዲያቆን ማን ነበር ስሙ? ስሙን አምጣልኝ ሳምሸሙን ላይ ተጣበዘው ዳንኤል። አዎ አሁን እሱ ራሱ አይተህ ከሆነ ስለ ቀልቄዶን ጉባኤ ሄደው ሲያብራሩ ምን ሲሉ ላይክ አለ አይደል ኦሪየንታል ቤተክርስቲያኖች በጣም ብዙ መሆሩን የተማሩ ብዙ ሰዎች እንዳሉ ሁሉ ግን አለ አይደል ለሪፕሬዘንታቲቭ የምትለው ላይክ ቸርቷን ወክሎ በዚህ ደረጃ በትልቁ እንግሊዝኛም ሁሉንም ላንጉጆች የሚችል ሰው ብዙ ላይክ የወጣ የለም ሚዲያ ላይ እና እግዚአብሔር ደግሞ ይሄን ተጠቅሞበታል። ላይክ ኦሪንታል ኦርቶዶክሲ በደንብ ሻይን እንዲያደርግ ተጠቅሞበታል። ለምን አስር ደቂቃ ነው ቅድም ቪዲዮ ላይም ተናገረኳል። አንተ ልጁ በጣም አምብሎ ነው ያወራው መሰረታዊ የሚባሉ ነገሮችን ላይ ከዚህ ሁሌ የቲክቶክ ላይ የሚነሱ ነገሮችን ነውና፣ ባለፈውም ስናወራል ነበር እንደው እንግሊዘኛውን፣ እንደው እግዚአብሔር ለሐዋርያት መንፈስ ቅዱስን እንዳወረደው ለሳኑን ቢሰጠን ጥሩ ነበር። አንተ እዚህ የሚሰራውን ነገር በደንብ እንትን ለማለት እና ጌታ ይመስገን ግን ደስ ይላል። ሰዎች ራሱ ላይ እነዛን ሰዎች የአልቲሜት አውቶሪቲ አድርገው የሚያስቡ ሰዎች ነበሩ ታውቃል። በተለይ አሁን ጴንጤቆስጥ አሉ፣ ይሄ ኖሚኔሽናሎች ሁለቱም ሰዎች እንደ አልቲሜት አውቶሪቲ ነበር የሚያስቧቸው ብዙዎቹ። እና ላይ ፊት ለፊት ሲቀርቡ ግን ከታሪክ አንጻር የቤተክርስቲያን ታሪክ ምናምን ምናምን ራሱ መሰረታዊ ኖሌጅ የላቸውም። እና እግዚአብሔር ይመስገን፣ እግዚአብሔር ተጠቅሞበታል ብዬ በደንብ አስባለሁ እውነት ለማውራት። እግዚአብሔር ይመስገን ጸዴ ትንነባል ይህ ከክርስቲያን ታሪክ ባሻገር ዲያቆን ምህረት በተደጋጋሚ በተደጋጋሚ ስለ ቅዱስ ቁርባን ሲያስረዳ ትራንስብስታንሺየሽን ምናምን በሚል ለመተቸት ሞክሮ ነበረ። እነ ስቱዋርት እና ይህ ትራንስብስታንሺየሽንን አልቀበልም ብሏል። እሱ ማለት በቃ የካቶሊክ አይዲዮሎጂ የሳቢ ነው፣ ትንተና ነው፣ ዴፊኔሽን ነው። እና እንደዛ አልቀበልም ብሎ ነበር እና ግን መልሰው መላ አርሰው አስር ትራንስብስታንሽን ምናምን እያሉ ሲያዝጉ ነበር፣ የካቶሊኮችን እያመጡ እና ይሄ በውጭ አለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው እንደ እይታ ምናምን ከፈለገች ተያዘው፣ የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ደረጃ በቃ የካቶሊኮች እንደው በቃ የገለጹበት መንገድ ብለን እንያዝላቸው ዝም ብለን በጣም ጥሩ ሰዎች ሆነን ማለት ነው። እንደዛ ነው ልንይዝላቸው የምንችለው እንጂ እኛ ሰብስተንሱ ይለወጣል፣ አክሲደንሱ አይለወጥም እንደዚህ አይነት ትንተና ውስጥ እኛ አንገባም። አባቶቻችንም እንደዛ አላስተማሩ ነው። ግን እነሱ ግን ሆም ብለው ግን ይሄን የካቶሊክን ትምህርት እየመጡ ሲለጥፉበት አይተናል። ኢቨን እየነገራቸው እራሱ እና ስለዚያ የክርስትና ትምህርት እንግዲህ ያስፈልጋችኋል ብላ አታስብም። ማለት ገና አልደረሱበትም መሰለኝ የክርስትና ታሪክ ብቻ ሳይሆን አሁን ላይ የራሱ ያለውን የኦርቶዶክስን ትምህርት አያውቁትም። ሀገር ብቻ ሳይሆን ውጭ ያሉትም ፕሮቴስታንቶች ያስብላል። እንዴት አየውሱ ነው። ሜክስ ሴንስ ባይ ዘ ዌይ። ለምንድ ነው ላይክ ኦርቶዶክስም ሲባል እንደምታውቀው ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚለውን ነገር ራሱ ስፕሊት አድርገው ምን ያህሎቹ ይረዳሉ የሚባለው ነገር ላይክ ብዙ፣ ያው ካቶሊኮች ስራ ሰርተዋል። ምንም የሚካድ ነገር አለ። በደንብ ስራ ሰርተዋል፣ ከማቴሪያል አንጻር፣ ከዌብሳይት አንጻር አፖሎጀቲክስ። በጣም በቃ የቆዩ አፖሎጀቲክስ ስራ በመስራት የቆዩ ካቶሊኮች ይታወቃሉ። ብዙ የሚታወቁ አሉ። እና እሱ የራሱን ችሎ ተጽኖ አለው ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያረገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቁ አቂ ኢስተርን ኦርቶዶክስ ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረጅም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል ኦሪየንታል ኦርቶዶክሶች። ያኔ ግን ቀደም እንዳልከው ሰብዲያ ከን ዳንኤል ገብተው ሲያስረዱት አፉን ከፍቶ ነው አልሲሰማ ነበረው። እንደዚህ አይነት እምነትም አለ እንዲህ በሚመስል ደረጃ ነበር ሲሰማ የነበረውና እንደዚህ ቅርብ የሆኑት ምን የሆኑ ሰዎች ራሱ ላይክ እና ይህ በደንብ መሰራት አለበት። እና ይህም ነገር ደግሞ እንዲስፋፋ ምንድነው አኬ ትልቁ ያው ኮፕቶች ጥሩ ስራ እየሰሩ ምንም አይካድማው፣ ክሬዲት መስጠት ላለብን ክሬዲት መስጠት አለብን። ኮፕቲክ ቤተክርስቲያን እዚህ ነገር ላይ በጣም ጥሩ ስራ እየሰራች ነው ላንጉጅ ላይ ምንም ላይ ምንም ላይ በያገሩ እየተስፋፋች እና ያው እንግዲህ አሁን አሜሪካ ላይ ሆነ ዩሮፕም ላይ ቀጣዩ ትውልድ አለ አደለ ላይ ከዛው የሚወለድ ኢትዮጵያውያን ምናምን ነገር አገልግሎት ውስጥ ያሉ እንደ አሁን እንደ ዲያቆን ምህረት ምናምን ነገር እና ትምህርቱ ግድ ነው። ልክ ትክክለኛው የጌታ ትምህርትና አንደርስታንዲንግ ያለውን ነገር ሰዎቹ ጋር በደንብ መድረስ አለበት እና ቅድም ያልኩህ ለዛ ነው። አንዳንዴ ወንድር ታደረጋለ በቃ። ግን እግዚር ደግሞ የራሱ ታይሚንግ ያለው ያው፣ በሰው ሀሳብ እና በሰው ጊዜ አይደለም እግዚር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገሩ ምንም አይነት ቋንቋ ተናጋሪ ሆኑ፣ ቸርችን ከወደዷት እግዚር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ይስጠን እንላለን። ወይ ደግሞ አንደኛችንን ከኢስተር ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለን። በጣም ደስ ይላል። አክቹዋሊ ወንጌል እንግዲህ እንደሚታወቀው አሁንም ይሰራል። በእርግጥ ግን እንደዚህ ደግሞ በደንብ በቃ በውጩ አለምም በራሳቸው ቋንቋ በደንብ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሀሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸድ በጣም ይሄ የእግዚር ካረዳ ማይሆኑና እና እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን ክሊፍ የሚባሉ ክሊፍ ራሱም አሁን ደጋግሞ ይብን ከዲ ቤቱ በኋላም ትራንስብስታንሽሽንን እኛ ላይ እንደዚህ በጣም ትን ሲሉ ሲጫኑ ነበረ፣ ምና እንደዚህ እንደዛ ምናም ሲል ነበር እና ትራንስብስታንሽሽንን አይደለም ዲያቆን ምህረት ይዞ የቀረበው ትራንስብስታንሽሽን የእኛ አይደለም። ትራንስብስታንሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሽን ምን መሰላችሁ? ቅዱስ ቁርባን ላይ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ስጋ ህብስት ከዛ ላይ ደግሞ ወይን አደለ። ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንት ነው ያላቸው ማለት ነው። እሺ አክሲደንትስና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም ሰስ አክሲደንትስ የሚባለው ትለፊት ላይ የሚታየው ያ ነገር ከለሩ ሊሆን ይችላል፣ የህብስቱ ለምሳሌ ከለር፣ ጣዕሙ ብስት ብስት የአይነት ጣዕም ሊኖራል። ልክ እንደዛ ማለት ነው። የወይን ሲሆን ደግሞ የወይን አይነት ጣዕም ሊኖረው ይችላል። ጣዕሙ፣ እይታው ምናምን፣ እንደነዚህ አይነት ነገሮች እነዚህ አክሲደንት ብሎ ይጠሯቸው እና የአሪስቶቴሊያን ፊሎዞፊ ነው አክቹዋሊ። በእነ ቶማስ አኪነስ ነው በደንብ እየዳበረ መጥቶ፣ በካቶሊክ ዘን እንደዛ የሚባለው እሺ። ያንን አክሲደንት ይሉታል። እንደዚህ አይነት ጣም ከለር ምና ነገር ያለው ያ ህብስትና ወይን ደግሞ፣ ሰብስተንሱ ምንነቱ ላይ ህብስትና ወይ ማለት ነው። በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይሄ ወይን ነው ተለው፣ ይሄ የምንነት ደረጃ ይሄ ባህሪው ሰብስተንሱ ማለት ነው። እሱን ሰብስተንስ ይሉታል። ከዛ ምን ይላሉ? ቅዱስ ቁርባን የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስተንሱ ነው ሰብስተንሱ ፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጠና የህብስትና የወይን ሰብስተንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋና ደም ሰብስተንስ በሰብስተንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስ ሰብስታንሽን የሚሉት። ሰብስታንሱ ነው የሚለወጠው የሚቀየረው፣ ትራንስ ሰብስታንሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛ እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኳን አንገልጽ። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ርሲያን በኔርሲያን ውስጥ በምን መልኩ ነው ቅዱስ የአህብስትና ወይን ህብስትና ወይን ነው። እኛ ጋርም ያለው ህብስትና ወይን ነው። እኛ በአይናችን በተለይ ቤተ ክርስቲያን አይታይም አይደል እንገልጠ አይደለም ግን ህብስትና ወይን ነው። አናየውም፣ ግን ህብስትና ወይን ነው። እና የህብስትና ወይን የጌታ ስጋና ደም የሚሆኑ በመንፈስ ቅዱስ አሰራር ነው። እንዴት የሚሆንለትም ግን አናውቅም። ሰብስታንሱ ተለውጦ አክሲደንሱ ተቀምጦ ምናምን የሚለውን አንጠቀምም። እንዴት እንደሆነ እግዚአብሔር ነው የሚያውቀው። ለ ሙሉ ቅዳሴን በቃ እኛ የምንቀበለው እች ቦታናት ምናምን የሚባል ነገር በክርስትና የለም የለም እና ይህንን የካቶሊኮቹ አንዳንድ እንደዚህ አይነት እሳቢዎች አሏቸው። ለምሳሌ ምን ላይ ያልኳችሁ ሰብስታንሱ ይለወጣል አይለወጠም የሚለው ጉዳይ ላይ ማለት ነው። አሁን ለምሳሌ ሉተራኖች ሉተራኖችም የህብስትና ወይን የጌታ ስጋ እናደም ይሆናል ብሎ ያምናሉ። እንደውም ሉተር ይለወጣልም ይላል ቃሉን ጠቅሟል። ይ ማለት የነዛን ሰብስታንሱ ይለወጣል የሚለውን አይነት አይደለም። ግን ሱ ሱ ያው አስቀድሞ ህብስትና ወይን ብቻ ነው፣ በኋላ ግን የጌታ ስጋ እናደም መልኩ አብሮት እንደዛ ተጣምሮ እንደሌለ በምን እናውቃለን? ይሄን ወንድም ለኖርማል ጭንቅላት ለመግለጽ ይሄን የሚሻለው ምናምን ብሎ እሱን ለማስቀመጥ ይሞክራል። እና እንዲና መሰል የተለያዩ ቴዎሪዎች አሉ። ቅዱስ ቁርባን ላይ እኛ በምንም አንገልጽ። እኛ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ አዎ ይሆናል እንልና ከዚህ በኋላ ካቶሊኩም ሉትራኑም የራሱን እንግዲህ ማብራሪያ ለመዘርዘር ሊሞክር ይችላል። እኛ ግን አዎ የአህብስትና ወይን የጌታ ስጋና ደም ይሆናል ካለም በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው የሚሆነው እንጂ ሌላ ነገር በስጋና ደሙ ላይ ሌላ ነገር ለመናገር አፋችን አይከፈትም። አፋችን የሚከፈተው በቃ ያንን የጌታ ስጋና ደም ተቀብለን ህይወት እንዲሆንልን ብቻ ነው፣ አፋችን የሚከፈተው ለዛ ይሆናል ማለት ነው። ከዛ በኋላ እና ዛ ነው ጌታችንም ህብስትና ወይንም አዚ ላይ ሀሳብ እንድሰጥበት እግረ መንገድ ካቶሊኮች ዩካሪስቱን ወርሺፕ ያደርጉታል። ወርሺፕ ይገባዋል ይላሉ። ቀጥታ እራሱ ምንድነው ስጋ የክርስቶስ እየሱስ ስጋው፣ ደሙ፣ ነፍሱ እና መለኮቱ እዛ ጋር ግዚት ያደርጋሉ። ስለዚ ወርሺፕ ይገባዋል ብለው ያስቀምጣሉ። እንኳን ደህና መጡ። ሰላም ደርሶ ይሁን ዘማሪ ደህና ቆያችሁኝ። አይ ነው። ቪዲዮን መንካት እንዴት እንደሚችል አላቀ እንዲህ ነበር ከአንተ ጋር እስቲ ጋዲ በስመ አብ በስመ አብ ወወልድ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።